ዋው የተባለ ለት ቆቀር በጣም የተወደደ ማለት ነው። የሆነው በጣም የሚጣፍጠው ነው። ለቤታችሁ እንደዚህ ሰርታችሁ መብላት ትችላላችሁ። ለማቴ የሚሆናችሁ ግማሽ ዱቄት ነው። ይሄ ሁሉ የሆነው እንግዲህ ማየት ትችላላችሁ። ሰላም ሰላም፣ ቤተሰብ እንዴት ናችሁ? ሰላም ናቸ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ ዛሬ የቆቀር አሰራር ወይም ደግሞ ጮርናቄ ይባላል እንግዲህ። የጠዋት ቁርስ ነው፣ ከሻይ ጋር በጣም ነው የሚጣፍጠው። አብሶ ልጆች በጣም ይወዱታል። እንግዲህ እዚህ ጋር አራት ነገር አለ ዘይት፣ ስኳር፣ ካሜራ፣ እርሾ፣ እንደገና ያው ውሃ የማይቀር ነገር ነው። ዝም ብዬ ኔ ልክ ምናምን አላበችሁለትም ዝም ብዬ ነው እንትል ያደረኩት። በነገራችን ላይ ስኳሩን ረስቸው በኋላ ነው ያደረግኩት። እዚህ ጋ ጨውና ቆንትል ጥቁር አዝሙድ። እንግዲህ በዛ ሳይል አይቀርም ግን በጣም ነው የሚወደው ከእንትሉ ጋር ሲጠበስ ዘይት ርሶ በጣም ነው የሚጣፍጥ፣ ልክ እንደ ሰሊጥ ነው ማለት ነው። እና እዚህ ጋ ዘይት፣ የወይራ ዘይት አደረገው። ማንኛውንም ዘይት ማድረግ ትችላላችሁ እና እዚጋ ዱቄት ዝም ብዬ ነበር ይዘው ያደረኩት ዱቄቱን ማለት ነው። ልክ ምናምን አላብቹለት ለአንዴ ብቻ ነው። እዚጋ ስኳር ረስቻለሁ ብያችሁ የለ፣ ይሁን ስኳሩ እንግዲህ እዚጋ ተዋውሏል። በቃ ደስ የሚል ልስልስ ብሏል። ገና እንትን ሳይል ልመኮፍ ሳይል ገና ልስልስ ብሏል። እና በቃ እዚጋ ወደኩት። ትንሽ ቢያንስ ናን 30 እና 40 ደቂቃ ቆየዋለሁ። ተመልሽ ይመጣል እና እዚህ ጋ ያው ዘይት አደረኩኝ። ዘይቱ እንዳይግልባችሁ በደንብ እንዳይግልባችሁ ማለት ነው። ቢያንስ ትንሽ ክነስ ሲል ነው አሪፉ። ለምን ከላይ ጥብስ እንዳያደርገው። አያችሁት? በጣም ነው የሚያምረው። በቃ አንትሎ አንዴ ነው እኔ ሁለቴ ምናምን አንዴ ነው ሲመጣ እንደዚ፣ በቃ ያደረኩት ትንሽ ናት ግን ትበቃናለች። ለኛ ሰዎች ያው ስለሚወዱ ነው እንጂ ለኔ እንኳን ቢሆን ይበቃ ነበር። እና ዝም ብዬ እስኪ ቆይ እንስራ ብዬ ነው። እና ያው ካሜራማን ስለሌለኝ ራሴ ነኝ የምጠቀደለው ምናምን ነገር የምቀርሰው፣ እንግዲህ አስተካክዬ እመለሳለሁ። ምን ግን ብትሰርከው ምናምን እዚጋ በትልልቁ ነው ወፍሯል፣ ግን ዝም ብዬ ችግር የለውም ብዬ እዚጋ ተሰነጠቅ ለመሰንጠቅ እንኳን አልተመቸኝም። በአንድ እጄ ብቻ ስለሆነ ማለት ነው። እዚጋ እንግዲህ ዘይቱ ትንሽ ጋል ብሏል። እንደዚህ ነው። እንደዚህ ሲሆን አሪፍ ነው። ለምን መሰላቸው? ቶሎ ከላይ ጥብስ ሲያደርገው እና ውስጡ አይበስልም ማለት ነው። ሊጥ ነው የሚሆነው። እና እንደዚህ ከሆነ ግን አሪፍ ነው። በቃ ደስ የሚል ነው የሚሆነው ልስልስ ውስጡ በጣም ነው ልስልስ የሚለው ማለት ነው። ዝጋ ወጣሁት። ለማንኛውም ሰው ተከታታላችሁ ያመሰግናለሁ።